ነጭና ዳብተን ጅርተን ፉል ድራት ለ ነጭና ከዳብተን ሀቀል ሞትያ ሀቀል ሞትያ ዲገሽ አከና ባፍተን እዚህን ጋፈዳ ኦሮሞማም ሌላ ነው፣ ሀቅ ሌላ ነው። ለሀቅ መቆም ኦሮሞነትን አያስነጥቅም። ለሀቅ መቆም ሌላ ነው በቃ ኦሮሞነት ደግሞ ሌላ። ኦሮሞነት ደም ነው፣ ሀቅ ደግሞ ሌላ ነው። ምን ያገናኘዋል እንዴ? ይሄ ምንም እኮ የማገናኘው ነገር አገናኝተው ሊያስፈራሩንም ይሞክራሉ። ኦሮሞማ ሌላ ሀቅ ሌላ። ልጁ ደም እድምጹ ያምራል። አብሶሉትሊ የሚያምር ድምፅ ነው ያለው። የሚወደድ ድምጽ ነው ያለው። ሄዶ ዘር ውስጥ ምን ደበቁት ነገር ደግሞ አለ። ይሄ ምንም ከኦሮሞ ጋር ከኦሮሞማ ጋር የሚያገናኘው ነገር የለም። ሰይጣን ሶሪ ኪያ ዲፋሞጂን ፈ ኔትን አስገባለሁ ኔትን አስገባለሁ። በጣም የሚገርም ብዙ ቤት ነው ያየዋት እና ነጊብ ስ አስራ ስምንት ሺህ ምናምን ፎሎወርስ አላት። አይ እንድገባ ፈልጌ ነው ለምን? እና ያ ነገር ጆኒ ማኛ ያለው ነው ውሸት ነው። ሊያጋድለን ተባለ ፖሊስ ግን እንዳገኘ ከቤታቸው ውስጥ ያንን ነገር እንዳገኘ የበቀደሙ ቀጠሮ ላይ ፖሊስ ተናገረ። እንግዲያው ይሄ ሁሉ እያለ እኔ አልተናገርኩም። አንድ ቀን ወጥቼ ከልጁ ጋር የሆነ ነገር

ቀሎ ራሱን አላጠፋችም። በምንም በምንም ሴት ልጅ እኔም እንደ ሴት ማስበው እሱን ነው። በቃ እንደለመደው እግሩን አነሳ ደን እኔ አንድ ነገር ነው ብለው እኔ አባትየውም በሆን ኖሮ ሌላ ምን ነገር ቤቱ እንዳለ አባቴ ሽጉጥ እንደ እንትን ነው ከኪሱም ያወጣው ልክ እንደ ደህና ነገር በየእንትኑ እንትኑ ራሱ ማለት ነው። ሰውየው ብዙ መረጃ ኛ ጋሚመጣ እንደ ወንድ፣ እንደ ጓደኛ፣ እንደ ግርል ፍሬንድ እንደ ብቻ ሳይሆን እኮ እንደ ኦሮሞ በየመንገዱ ቀንና ደሊት እኛን የሚያዋርዱ የማፊያ ግሩፕ እኮ ሜምበር እኮ ማፊያ ግሩፕ ዳት ይዚት እንደ ከእሷ ጀርባ እኮ ብዙ ባለጊዜ እያስባለ እኮ ዛሬ ከፍ ዝቅ እያደረገ መከራ የሚያበላን እኮ እሱና የእሱ መንበሮች የእሱ ክሮች የሚያደርጉት ክራይም ነው። በነገራችን ዛሬ ቆሎ ለኦሮሞ ህዝብ ቆሎ ውድ ነው፣ ለነሱ ግን ጥይት እንደ ቆሎ ነው። የምናውቀው ጉዳይ ነው። ከጫላ ቡልቱሜ ጋር እኮ ሲተኳኩሱ በየመጠጥ ቤቱ እኮ ጠርሙስ ላይ ሽጉጥ እየተኮሱ እኮ በሽጉጥ ከፈትኩ አልከፈትኩም የሚባለው እኮ ዛዘ ፋክት ዛዘ ትሩዝ ዛዘ ሪያሊቲ። ስለዚህ

ክፉኛ ረግጠው ክፉኛ መጥቶ ደሟን አፍስሶ ነው። እች ልጅ ፓስት እች ልጅ ህይወቷ የተቀጨው ምንም ጥርጥር የለውም። ይሄ ምንም ነገር የሚባል ምንም ነገር እይባል ማለት ነው። ነገር ግን ሰማተር ኦፍ ታይም ደሟ የእግዚአብሔር ደም ነው። እያንዳንዳችን ወላ ሙስሊም ሆንክ፣ ኦሮሞ ሆንክ፣ ክርስቲያን ሆንክ፣ ምንም ሆንክ፣ ምንም ሆንክ የእግዚአብሔር የፈጣሪ ደም ነው። የፈጣሪ ደም ነው። አዙረንባታል እኮ አላህ ነው ወይ ደግሞ እግዚአብሔር ነው። በየቀኑ በየቀኑ ለዚች ምስኪን ልጅ እየቆመ ያለው እኮ እግዚአብሔር ወይ አላህ ነው እንጂ እኮ እቺ ልጅ እኮ እኛማ፣ ሰዎችማ ከደበቁ እውነታዋን ከደበቁ ቆዩ ነገ መልካም ይሆናል። ይሄ የሴት ልጅ ባህሪ ነው። በነገራችን ላይ እንደ ኢትዮጵያውያን ደግሞ እንደ እርኩስ የኢትዮጵያ ወንድ እኔን ጨምሮ፣ ይሄ የሴቶቻችን የቀንና የሌሊት እጣ ፈንታ ነው ነገ መልካም ይሆናል እያሉእናቻችን ይዋልደነቃላል። የቀነኒ ነገር ያየ ሰው ፈጣሪ የለም የሚለው ራሱ ተመልሶ በፈጣሪ የሚያምን ነው የሚመስለኝ። ይህንን ተዓምሯን አንብያል እነሱ ይደብቃሉ ያወጣል። እነሱ እነሱ አፉን ሲይዙ በቂጥ ይወጣል፣ በቂጥ ሲሸፍኑ በአፍ ይወጣል። እነሱ ስራቸውን የተያያዙት በመደበቅ ፈጣሪ የተያዘው ደግሞ እውነቱን በመውጣት አይገርምህም? እኔ ፎቶ አሁን አንድ ሰው ይህም ፎቶ ሰው ሴት ልጅ ራሱን አታነሳሙ ህይወቷ እንደሚያልፍ ታውቅ አንድ ቀን እንደሚገላት ታውቅ ነበር። አየህ ይሄ ነገር እንዲቀመጥ ፈልጋለች፣ እንደሚገላት ታውቃለች። ሴቶችን ባህሪ ልንገራቸው። ሴቶች እጅግ በጣም ደስተኛ ሲሆኑ ፎቶ ይነሱና ውድ የእኔ እኮ እንደዚህ አይነት ቦታ ነኝ ብሎ ለጓደኛ ይልቋል። በጣም ሐዘን ላይ ከሆኑ ደግሞ ለሰው በአይልክ እንኳን ፒክቸር ይወስዱና ስልካቸ ውስጥ ያስቀምጣሉ። ይህንን ታውቃላችሁ፣ አብዛኛው ሰዎች ያደረጉታል። ኢቭን ሲያለቅሱ እንዴት ነው ካሜራ የሚመጣልሽ ብዬን የሚጠይቃት ጓደኛ ያለች። እሺ አንዱ አለም ጎሳ ያደረገውን ነገር ነው በቀነኒ ላይ ያደረገውን በወንድሟ ፊት፣ በታናሽ ወንድሟ ፊት ያደረገውን ነገር ነው አሁን የምነግራችሁ ማለት ነው። አንድ የሚዩት አድርጉልኝ ይቅርታ። ቲንክ ዩ። አንዱ አለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው፣ ከውጭ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል። እንግዲህ ሰሞኑን መስራቱ አይቀርም። መሳሪያ መምዘዙ አይደለም፣ ፎቶ ምንድነው? መሳሪያ አምቶ መዘዘባት። መሳደብ ጀመረ። ዝም ቢለምኑት ምን ቢሉት አይሰማም። ሰውየ አብሾ ነገር አለበት። መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው። ወደ ተኮሰው ወደ ኪችን የኪችኑ እንትን ኢቨን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደሚሸፍኑለት እኔ እግዚአብሔር ይወቅ። እንግዲህ በመሳሪያ ነው የያዛት ቀጥቅጦ። እናንተ ለምንድን ነው የምትሉ ሰዎች በታናሽ ወንድሟ ፊት አቀባብሎ ከእንደገና እግሩ ስር ወርቆ ሲለምነው ወደዛ ተኩሷል። ወደ ኪችኑ ወደ ኪችኑ ማለት ነው። ኪችኑ ጋር ያለው በር ኦር መስታወት እስካሁን በጥይት ተበስቷል። ኦኬ፣ ይህንን አንዱ አለም ነው እናንተ እየተከራከራችሁለት ያለው። ገና ብዙ ጉድ እናወጣለን፣ በጣም ብዙ ጉድ ማለት ነው። የእናንተን ስድብ ፍራቻ ወደኋላ የምንቀርበት ምንም ምክንያት የለም። እስካሁን ጊዜ ሰተናል ለራሳችን፣ እኔና ኪያ። ከዚህ በኋላ ግን በጣም እንቅልፍ ይነሳል። አሁንም የምነግራችሁ ነገር ይሄንን ነገር ለሁሉም ማድረሱ። አንዱ አለም መሳሪያ የተኩስባት ነበረ፣ ያስፈራራት ነበረ። ልጅቷን አቢዩዝ አርጓታል ሜንታሊም፣ ፊዚካሊ ፍርዱ ለእናንተ እንግዲህ። አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱ ለእናንተ። ይሄ ግን ትክክለኛ ትክክለኛ ማስረጃ ነው፣ መረጃ ነው። የነገርኩት የዛው የሞተች ቀን ነው፣ ከዛ በፊት ነው ይሄ ነፍ ጊዜ ነው የሚያደርግባት ሰው ነፍስ ጊዜ መሳሪያ ሲጀንበር እንትኑ ነው። ግን መተኮሱ ደግሞ ፖሊሶች ፎቶ አንስተውታል። ፎቶ አንስተውታል ፖሊሶች። እሺ ፖሊሶች ፎቶ አንስተውታል። እንግዲህ ግርግዳ መስታወት ነው የተበሰው። ጀርባ በቦክስ አጣሟታል። ከስቴት ጀርባ ክለብ ውስጥ ነው እንግዲህ አስብ። በቦክስ ይገባላታል በሰከረ ቁጥር ምንድን ነው እሺ? ይሄንን ምን ልትሉ ነው? ምን ልትመልሱ ነው? ለዚህ ጉዳይ ለዚስ ለዚስ መረጃ አላችሁ? ቤቱን በሽጉጥ በሳስተዋል። ይሄ ሁሉ ፎቶ ቪዲዮ እየወጣ ነው ያለው። ይሄ ሁሉ እንግዲህ አምላክ እግዚአብሔር አላህ ነው ለዚች ልጅ እየቆመ ያለው እንጂ እንደሰውማ ተሸፍኖባታል። እንደ አንዳንድ ሰዎች ሁሉም አይደለም፣ በጣም ድምጽ የሆናቸው ያላችሁት፣ ሪፖስት ኮፒ ሊንክ፣ ሰውጋ ሰው ቪዲዮ አንድ ደርስ ብዙ ነገር ቀን ከሌት እየሰራችሁ ያላችሁት እጅግ በጣም ነው የማመሰግነው። ከዛ ውጭ ግን ብዙ ነገር እያደረጋችሁ፣ አምላክ ግን እውነታውን እያወጣ ነው ያለው። በቀደም ቤቱም በሙሉ እሷ የሞተች ቀን ወለወሉት፣ ቤተሰቦቿ አብሮ የኖሮች ማለት ነው፣ እስከ ፍሎሩ ድረስ እየወለወሉ ፖሊስ ደረሰበት። ቤቱ ተወልብሎ አልባይዘ እንደዛም ሆኖ ግን እንደው ሲይዛቸው እጅ እግራቸውን አይናቸውን አላህ ሲይዛቸው፣ ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ። የኒማኛ ማኛ ኦሮሞን ስለሚጠላ ነው፣ የውሸት ነገር እየለጠፈ ነው አላቸው። ኦኬ፣ እንስማ፣ እንጠብቅ። እኔ መረጃ እስካገኝ አላአውራ ብዬ ነው እስከዛሬ እጄን አጣጥፌ ቁጭ ያልኩት። ፖሊስ መጥቶ የበቀደሙ ቀጠሮ ላይ፣ አዎ ከቤት ውስጥ አግኝተናል አንዳንድ መረጃ፣ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ። ምን ይውጣቸዋል? አሁን ስልኳ ደግሞ ለአንድ ሳምንት ሙሉ ማን እጅ ላይ ነው የነበረው? እህትዮ ጋር ነው የነበረው። ፓስወርዱን እህትዮ ታውቃለች። ብዙ ነገር አጥፍታለች። አሁንም ቢሆን ግን የኢትዮጵያ ፖሊስ መስማት ያለበት ነገር ፕሊስ፣ የኢትዮጵያ ፖሊስ ሙሉ ነገሩን ከአይፎን ማውጣት ይቻላል። አይፎን አይን ውስጥ አንዴ የገባ ነገር ለዘላለም ይወጣል። ቢያጠፉትም፣ ሪሳይክል ቢን፣ ከሪሳይክል ቢን ቢያጠፉትም አሁንም ማውጣት ይቻላል። እስቲል ከአይፎን ጠፍቶ አይጠፋም፣ ማውጣት ይቻላል። ስልኩን እንዳያፍኑት ደግሞ ተው። እንደዚህ አይነት ነገር ለምን ያፍናሉ? ስልኩን ካፈኑማ አለና፣ አሁንም ስልኩን አምጡ ነዋ፣ ስልኩን አምጡ። የስልኳ ሞዴል ይታወቃል፣ ከቲክቶኳ ላይ ማውጣት ይቻላል። የስልኳ ሞዴል የትም አያመልጠንም፣ የትም የትም አያመልጠንም። ተሰቃሻለች ካለች ከሰው ጋር ወታሽ ቡና ማለት አትችልም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 ከበራ አርጋ የመጣችሁ እንደዛ ስትስቅ እውነት እንዳይመስላችሁ፣ ከሱ ጋር ሆና እጅ ለእጅ ምናምን ጠይዛ ስትሄድ በቃ እዛ ጋር እሷ እና ሶ ለምንድን ነው ይሄንን ካወቀች ለምን ከሱ ጋር ለምኖረች ብዬ ጠየኩኝ። ዋይ ወይስ ደግሞ እናንተስ በቃ ይበቃ ሸርከ እንደዚህ አይነት ሰው ጋር አትኑሪ ለምን አላላቸውትም ብዬ ስላቸው፣ ነግረናታል፣ ግን እሷ ያለችው ምንድን ነው አስተካክለዋለሁ፣ ከዛሬ ነገ ሊስተካከል ይችላል ብላ ነበር የምታስበው ለምን ቢካ ላብዝ ገብቷልባይዞሊ ደግሞ መለስ ስትለኝ፣ ለኢትዮጵያ ሴቶችን የምነግራችሁ ነገር ፕሊስ፣ ፕሊስ፣ አደራችሁ እናንተ አላህ አይደላችሁም፣ ኢየሱስ አደላችሁም፣ ጌታ አደላችሁ። ቀርጻችሁ የምታስተካክሉት ሰው የለም። አናፂም አይደላችሁም። ቀርጻችሁ አንድም ሰው የምታስተካክሉት እና የተጣመመው ምሳደበውን የሚማታውን አስተካክለዋለሁ እኔ ቀርጾዋለሁ ብለሽ ከገባሽበት መናጢ እካ